እንግዲህ ወንጌላዊ ሁሴን መሀመድ ባለፈው ሳምንት ደስ የሚል ምስክርነት ይሰጠን ነበረ። እንግዲህ ያንን የተከታተላችሁ ሰዎች ሀሳባችሁን ሰጥታችሁናል። ሁላችሁንም ላመሰግናችሁ እወዳለሁ። እናንተ የምትሰጡን አስተያየት፣ ሀሳብ ሁሉ ለእኛ ብርታት ይሆነናል። ሁላችሁንም እግዚአብሔር ይባርካችሁ ማለት እወዳለሁ። ይህንን እንግዲህ የተቋረጠውን ታሪክ ለመቀጠል ዛሬ ወንጌላዊ ሁሴን መሀመድ በሲኤምኤን እስቱዲዮ ተገኝቷል። ወንጌላዊ ሁሴን እንኳን እንደናመጣ እንኳን እንደናጠብቅ እሺ እንግዲህ ባለፈው ሳምንት ሳቋረጥ የእምነት ማጽኛ በመካኒስ እንደተማርክ ነግረህን እና ያቋረጥከው ከዛ ጀምሮ ያለውን መቀጠል ትችላለህ። ያው እምነት ማጽኛ እየተማርኩኝ እያለ በመካን ኢየሱስ ቤተክርስቲያን ስርዓት አንድ ሰው ጌታን ሲቀበል እምነት ማጽኛ የሚባለው የደህንነት ትምህርት እምነት ያ ሰው ስላመነ ትምህርቱ እምነቱን እንዲያጸና በሚል ነው እምነት ማጽኛ የሚል ስያሜ ያገኘውና የእምነት ማጽኛ ትምህርት ይሰጣል። ያንን የእምነት ማጽኛ ትምህርት ተማርኩና ስሬስ ነበር ደግሞ የምማረው። በምማርበት ጊዜ አንድ አገልግሎት እዛው እምነት ማጽኛ ስማር ነው የጀመርኩት። በቤተክርስቲያኑ ስርዓት አንድ ሰው እምነት ማጽኛ ተምሮ ከዛ አገልግሎት ትምህርት ተምሮ ነው አገልግሎት ሲመደብ ነው። አሁን ከዛም አልፎ የእምነት ማጽኛ አለ፣ ደቀ መዝሙር አለ፣ አገልግሎት አለ እና ያኔ በትንቢት አገለግል ነበር። እዛው ጉባኤው እምነት እየተማርኩ እያለ ተማሪዎች ላይ አብረን የምንማረው ተማሪዎች ላይ በትንቢት አገለግላለሁ። ያን ጊዜ ማ ወጣው ወጣ ወጣውኝና እዛ ገዳመ ኢየሱስ ሄጄ የገዳመ ኢየሱስ የሰንበት ትምህርት ተማሪዎች ሊቀመንበር ሲሳይ። እሱ ወደ መካነ ኢየሱስ ጠቆመኝ። እዛ እሱ አንድ ቀን ነው ያሳደረኝ። እዛ ሄድኩኝና፣ እዛ ሆስቴል ይባላል ሆስቴል ይባላል፣ እንደ አዳሪ ትምህርት ቤት አይደለም። ትምህርት ቤት ሌላ ቦታ ነው የሚማሩት ሰዎች እናትና አባት የሌላቸው በድህነት ምክንያት በችግር ምክንያት ማስተማሪያ ያቃታቸው ሰዎች በቀበሌ ማስረጃ ምስክር አስመስክረው ቤተክርስቲያኒቷ ታስተምራለች እስከ ዩኒቨርሲቲ ድረስ። እዛ ሄድኩኝና ነገርኩት እዛ መካን ኢየሱስ ለዳይሬክተሩ እና አበበ ይባላል። አሁንም አሁን አዲስ አበባ ነው ያለው አበበ ከበደ ይባላል። እና ይህን ሲሰማ ሊያስታውስ ይችላል እና አበበ ከበደ እንደውም ስሜን የቀየረልኝ አበበ ከበደ ነበረ። እና ያንን ስም ለአበበ ከበደ አክብሮታለኝ ለአምስተኛው ልጄ ሰጥቸዋለሁ ያን ስም እና ለአምስተኛው ልጄ እያሱ ይባላል። ስ ስለዚህ የሰጠኝን ማስታወሻ ለልጅ አድርጌዋለሁና ለአምስተኛው ልጅ አድርጌዋለሁ። እግዚአብሔር ስም የተባረከ ይሁን እና ግን ትምህርት ቤት ስሜ አልተቀየረም፣ ቸርች ላይ በሌላ ስም ጠሩኛል። በተቀየረው ትምህርት ቤት ደግሞ ሁሴን መሀመድ ነው አላስቀየርኩትም። እና ቸርች ውስጥ ግን የተቀየረው ስም ለረጅም ጊዜ ቆይቶ ነበር እና የሆነ ቦታ መቆም እንዳለበት ስለምንኩኝ እናትና አባቴ ባወጡልኝ ስም ቀጠልኩ። አሁን ሁሴን መሀመድ ተብዬ የተጠራሁት እንግዲህ እናቴ ሰፊያ ያሴን አባቴ ሼክ መሐመድ በሺር ስወለድ ያወጡልኝ ስም ነው። እኔ ለራሴ የመረጥኩት ስም አይደለም። እና እንግዲህ መሐመድ የኔ ስም ልቀይር እንኳን ብል መሐመድ የሚለውን አልቀይርም፣ መሐመድ በሺር የሚለውን አልቀይርም። እምነት ማጥኛ እየተማርኩ እያለ ሙሉ ወንጌል ቤተክርስቲያን አምቦ ላይ አመታዊ ኮንፈረንስ ነው በዛ ወቅት በመካነ ኢየሱስ ላይ የመንፈስ ቅዱስ እንቅስቃሴ፣ ትንቢት፣ የመነጋገር ልምም፣ የማገልገል እንደዚህ አይነት ልምምድ የለም። እንደውም በእንደዚህ አይነት የሚያገልግሉ ሰዎች ሰልፍ ውስጥ ያልፋሉ። በወቅቱ እኔም ትንቢት ስናገር በኩርኩም የተመታሁበትን ቀንም አውቃለሁ። እና መንፈስ ቅዱስ የተሞላሁት ሙሉ ወንጌል በተዘጋጀው ኮንፈረንስ ዶክተር አሁን ፕሮፌሰር አታላይ አታላይ ጋር ስሙ ጠፋብኝ። ከሱ ጋር ሶሎ ለሁለት የሚዘምር አንዱ ወንድም አለ። ያን ያየሁት ማለት ነውና ስሙን ላስታውስ አልችልም፣ ግን በቃ ፕሮፌሰር አታላይን የሚያውቁ ሰዎች ሊመጣላቸው ያውቁ ይችላሉ። እና አንድ መዝሙር ይዘምር ነበር ዚነዚነ አንተንን ጠብቃለህ መንፈስ ቅዱስ ቶሎናልን እንጠብቃለን። ይህ መዝሙር እየተዘመረ መንፈስ ቅዱስ ተሞላ። ከዛ ለሊቱን ሙሉ ስጸልይ አደርጉ፣ ለሊቱን ሙሉ ለሊቱን ሙሉ መንፈስ ቅዱስ ስሞላ፣ ሶስት ነገር ነው በህይወቴ ውስጥ የሆነው። አንደኛ ጸልዬ አልጠግብም፣ ሁለተኛ ወንጌል መሰክራለሁ ሶስተኛ መጽሐፍ ቅዱስ ነው። ያን ጊዜ መጽሐፍ ቅዱስ አልነበረኝም። አስር ብር መሰለኝ የሚሸጠው ቅዳሜ ቅዳሜ ቀን እኔ ቤት ሁለት መጽሐፍ ቅዱስ ግን ይኖረኝ ነበር። መጽሐፍ ቅዱስ ባይኖረኝም ከሰው እዋስና እሁድ ስለምመልስ ከመመለሴ በፊት እጄ ባዶ እንዳይሆን እንደገና እዋሳለሁ እና ከዘፍጥረት እስከ ራእይ አንድ ማንት ያንን የተዋስኩትም መጽሐፍ ቅዱስ ምልክት አረግና እንትን በማስታወሻ ይዝና ያቆምኩበት ቦታ ከዛ ከምዋሰው ደግሞ እየቀጠልኩኝ አነባለሁ። እንደውም አንድ ማረሳው ህዝቅኤል ላይ የሰው ልጅ ይህን መጽሐፍ ወስደ ብላ የሚል አለ ሲል ልበላው አልኩኝና፣ ለካ የሰው መጽሐፍ ነው የኔ አይደለም። ከዛ ሁለት መጽሐፍ ቅዱስ እግዚአብሔር እንዲሰጠኝ ጸልይ ነበር። አንድ ማጠናው፣ አንድ ምበላ። ከዛ አንድ ሰባኪ እየሰበከ ያለ ያን ክፍል ብላው የሚለው ወረቀቱን ይዛ ኝከ ብላው ማለት አይደለም ጭናው ተማረው ማለት ነው። ሲል ራሴ ላይ ስቄ ያንን የመብላቴን ፕሮግራም በላ። እኔ ሰባኪው ደረሰልኝ እንጂ ያ ሰባኪ ባይደርስ ኖሮ ባይሰብክ ባያብራራ ሊኖሮ ከመብላት ወደኋላ አልመለስም ነበረ። ግን ታማኝነቴ የሰው መጽሐፍ ቅዱስ የተዋስኩትን ላለመብላት ደግሞ ጥንቃቄ ነው ያደረግኩት። እና ያኔ መንፈስ ቅዱስ ሞላ። ትምህርት ቤት ውስጥ የአምስተኛ ክፍል ተማሪ ነኝ። አለቃ ነኝ፣ የትምህርት ቤት አለቃ። የተመረጥኩበት ምክንያት ሌላ አለቃ ነበረ እና ጎበዝ ተማሪ ነበርኩ። ትምህርት ቤት ጨሪም፣ አምቦ ጨሪ ትምህርት ቤት ነው። ከአንድ እስከ ስምንተኛ አንደኛ ነው የወጣሁት ከትምህርት ቤቱ ጠቅላላ እና ከአንድ እስከ ስምንት ካሉት አምስተኛ ክፍል እያለሁ አንደኛ ነው የወጣሁት። ከዛ አለቃ ስለነበርኩ የሙዚቃ አስተማሪዋ አዘፍናቸው እኔ አልመጣም አለች። አስር አስር አስር አደራጀውና መዝሙር አዘመርኳቸው። ትምህርት ቤት ውስጥ መዝሙር አዘመርኩ። ፈተናም የተፈተኑት ከአንድ ቡድን በስተቀር መዝሙር ነው የተፈተኑት። እኔም ፈተና ያቀረብኩት ብቻዬን ሶሎ ሆኜ መዝሙር ነው። ደው ማረሰውን በድንቅ አጠራሪ የጠራኝ በእረፍት ዋዘን የመራ የወንድማችን የታምራት መ እስከነ ቁጥሩ እንግዲህ ዘማሪ አይደለም። ዘጠና አምስት ከመቶ ነው የሰጠች አስተማሪ፣ እና ኦርቶዶክስ ነች አስተማሪዋ። እና አይረሳኝም፣ ያ መንፈስ ቅዱስ ነው ያንን ያደረገው። ተማሪዎች ሲወጡ ወንበራቸው ላይ ጀንጭን የጸልይ ነበረ እመሰክር ነበረ፣ ገበያ ላይ እየወጣው ወንጌል ጉጅ ነበረ እንግዲህ አመት ያልሞላኝ ክርስቲያን ነኝ በዚህ ሰዓት ላይ እና ብዙ ሰዎች ወደ ጌታ ይመጡ ነበር። እነዛ አብረውኝ የተማሩ ተማሪዎች ዛሬ በተለየ መንገድ ሳገኛቸው በሚገርም ብዙዎች ወደ ጌታ መጡ። ያ የተዘራው ዘር ያ ሲቀልዱ የነበሩ ሁሉ ወደ ጌታ መጥቷል እና ከልጅነቴም ጀምሮ ይሄ ወንጌላዊ፣ ፓስተር፣ ቄስ የሆነ ታይትል ይዛለሁ የሚል ሀሳቡ ምኞቱ የለኝም። ማራለው ስራ ሰር አለው ግን ጌታን አገለግላለሁ የሚል ነገር ነው ውስጤ የነበረውና እዛ መካኔ ኢየሱስ ውስጥ ሆስቴል ውስጥ ከሚረዱ ልጆች ጋር ነው አበበ ያስገባኝ። እንደ ህጉ ቀበሌ ተመስክሮ ብዙ ፕሮሰሱ ሲለኝ እኔ እኮ የተሰደድኩኝ ቀበሌ አያውቀኝ፣ ተመልሼ አርሲ ቤተሰቤ ጋር ቢሄድ እዛው ያስቀሩኛል። ከረዳኝ እርዳኝ፣ ቀር ከአሰራሩ ከህግ ውጭ ምን ላደርግልህ ይችላል አለኝና እያለቀስ ከቢሮ ወጥቼ ሲሄድ ና ና ና ና ና፣ ማነው? ሁሴን ነኝ ያልከኝ? ና ና ና። በቃ የአንተ ልዩ ኬዝ ነው። እንደው እግዚአብሔር ያዝንብኛል። አሁን አንተም ባፓር ህጉ አይፈቅድልኝ፣ ከተቀጣውም ልቀጣ፣ ከስራም ከተነሳው በቃ በአንተ ምክንያት የሚደርስብኝን ሁሉ ዋጋ አቀብላለሁ። እግዚአብሔር ልቤን ያውቃል። በቃ አንተ ጸልይልኝ አለኝ እና አስገባኝ እና እዛው ከአመት ከስድስት ወር ግን አይበልጥም የዛ ቆይታ እዛው ውስጥ ያለውን መናገር አሁን አንዳንድ ስን መሰክር እውነትን ነው የምንመሰክረው። አንዳንድ ጊዜ ደግሞ እውነት ስንመሰክር ያንጻል አንዳንዱን፣ ሁሉ እውነት ሲወጣ ደግሞ ሰውን ይጎዳልና አዎ እንቆጠባለን። ግን ከዛም ትልቅ ከመስጊድ እንደተሰደድኩ ከኦርቶዶክስ ውስጥ ሳይገባኝ ጌታ ሲገባኝ እንደወጣው ከመካነ ኢየሱስ ውስጥ መሰደድ ጀመረ። ከአባልነት እስከ መሰረት ድረስ ማለት ነው። ሌላ ስም እስኪለጠፍብኝ ድረስ ደረስኩና በነገሩ በነገራችን ላይ ማለት በዛን ጊዜ ከሱኪያ ሳይሆን ቃደወትም እንደዛ ነበር። ሎንጌን ነው በብዛት የሚታወቀው ቤተክርስቲያን ሲሆን ብዙ ተቀባይነት አልነበረውም እና በጣም በወቅቱ ላይ ወደኋላ አለመመለሴ ምን ያህል የጌታ ፍቅር እንደገባኝ ነው እንጂ ከባድ ነበር። ኦልሬዲ ከቸርች ተባረሩ። ከቸርች መባረሩ ማለት አዎ፣ በጣም ከመኖሪያው መውጣቱ ሌላ ፈተና ነው። እንደገና ከቸርች ደግሞ ድጋሚ የመባረሩ ሌላ ፈተና ነው። ፈተና ሁለት ነበር እና ምናልባት አምቦ የሚያውቁ ሰዎች እነ ቄስ አ ስለሺ ያኔ ስለሺ ቄስ አልነበርም። አሁን ቄስ ሆኗል። በአገልግሎቴ ውስጥ አሻራ ካላቸው ሰዎች ውስጥ ቄስ ስለሺ አንዱ ነው። ሌሎችም አሉ እና አንዳንዶች ባክ ማደር ሁሉ ይመስላቸዋል። አንድ ወንድም አለ ማረሳው አይቀየመኝ። እሱ አያና ይባላል ትልቅ የጌታ ፍቅር ያለው ሰው ዲያቆን ነበር። እና አንድ ጊዜ አዲስ አበባ አግኝቶኝ አሁንም በጌታ ና አለኝ። ስለኝ አዘንኩኝና እንዴት በጌታ ነው እሱ እሱ በሳል ክርስቲያን ነው እኔ እኔን በደንብ አላወቁኝም የሆነ እንዲህ ይቆማል ተቋቁሞ ፈተናን ተቋቁሞ ከጌታ ልክ ከዛ ከሆስቴል ሁሉ ሲወጣ ጥቅም ነው አይደል እዛ ሆስቴል ውስጥ የሚረዱ ሰዎች ሁሉ እኮ አምስት ፐርሰንት አይሆኑም በጌታ ይሆኑ ግዴታ የለበትም ቸርች አይሄዱ እና የነዚያ የተማሪዎች ህብረት ከስነ ምግባር ተብሎ እያባበሏቸው ሮብ ሮብ ቀን ብቻ ነበር ፕሮግራም ያለው እና ያችን ሮብ ቀን ከፕሮግራሙ ተካፍለ ተሰልፈ ነው እራት የምትበላው። እዛ ካልገባ ሰልፍ ውስጥ የለም፣ እራት ሊቀር ነው። እራት ውጭ የበሉ ቀን አይገቡም ልጆች። ያችን ፕሮግራም እንኳ የሚገቡት ለእራት ነው። እራት ግዴታ ነው፣ ይህንን ካልተካፈልክም ተብሎ አይደለም። ከዛ ሲወጣ በሰልፍ ተገብቶ እራት ስለሚበላ መጽሐፍ ቅዱስ ይሰበካል። ለህይወታችሁ ለኑሯችሁ ገብቷችሁ አምልኩ፣ እኛ እናስገድዳችሁ ይባላል። እና በፍቅር እየተቃጠል የምናመልክ ልጆች ጥቂት ነበርን። የሚገርመው ነገር ያኔ ጌታን ከልባችን የምንከተል ሰዎች አልወደቅንም፣ እና ያኔ የሚያሾፉ የሚቀልዱ ሰዎች በህይወት የሌሉም አሉ። በህይወት የሉም ሲባል አንዳንድ ለምሳሌ ኤች አይ ቪ በሽታ ሰው በራሱ የሚያመጣው ነው፣ ግን ከራሱ ውጭ ሊመጣ እንደሚችል እንዳለም ታሳቢነት ውስጥ ገብቶልኝ ማለት ነው። እና በዛ ሁሉ ባጭሩ የተቀጩ አሉ በጉርምስና ወራታቸው እና በዛን ጊዜ ባለው በመንፈስ ቅዱስ መንፈሳዊ እንቅስቃሴ ውስጥ ስደት ነበር። ስለዚህ ሳልፈልግ ከመካነ ኢየሱስ የወጣውበት ጊዜ ነበር። ከመካነ ኢየሱስ ስወጣ ከመካነ ኢየሱስ ውስጥ ከወጡ አሁን በህይወት የለችም ተሰብስባለች። እና አንድ እህት ስሟን ባልጠራ ይሻላል። እሷ ጋ እሷ ቤት እንጸልይ ነበር። እሷ ቤት ስንጸልይ ደግሞ አሁ መካነ ኢየሱስ ውስጥ የነበረብን ችግር ፈተና በመንፈስ ቅዱስ የምናገለግለውን ሰዎች የመግፋት ነበር። ቃሉ ብቻ በቂ ነው የሚል ነበረ። እውነት ነው፣ ቃሉ ብቻ በቂ ነው። እኛ መጽሐፍ ቅዱስ ብቻ ነው የምንለው፣ ግን ትንቢቱ የጸጋ ስጦታ የመጽሐፍ ቅዱስ ብቻ ነው አካል ነው። መጽሐፍ ቅዱስ ብቻ ነው ሲባል ትንቢቱ ፈውሱም እዛ ውስጥ አለ ያለው የጸጋ ስጦታ ለመምዱ የዛ የብቻ አካል ነው እንጂ ያንን ከሆነ ማጉደል ነው በራሱ። እና የዛን ጊዜ ብዙ እውቀቱም የለኝም መጽሐፍ ቅዱሳዊ ቁጥር ብዙ የለኝም። ብዙ ባነብም ባነበብኩት ልክ በዛን ወቅት ይገባኛል ማለት አይደለም። ታሪካዊ ዳራውን የመጽሐፍ ቅዱስን አላውቅም። ጥያቄ የሚፈጥሩብኝ ሁኔታዎች አሉ። የሚገባኝ ቦታ አለ፣ እያነበብኩ ማለቅስበት ቦታ አለ፣ ማይገባኝ ቦታ አለ። ግን የእግዚአብሔር ቃል ስለሆነ አነባለው። ያን ያልገባኝ በሂደት የገባኝ አለ እና በዛን ወቅት ልክ ከመካን ኢየሱስ ደግሞ በስደቱ ስወጣ እዛ ህብረት አድርገን ወደ ስልሳ ሰዎች በየቀኑ እሁድ የለ ቅዳሜ የለ ሰኞ የለ ማክሰኞ በየቀኑ እንጸልይ ነበር። ቢያንስ ለስድስት ለስድስት ሰዓት ተንበርክከን ሳንነሳ እንጸልያለን። እዛው እዛው ፕሮግራም የሚደረግበት ቤት እዛ ሆናለሁ። እግዚአብሔር ይባርካቸው። ምግብ እነሱ ቀርቦላቸው ሲበሉ እኔን አይተውኝም በአንድ ገበታ ቀርበን ነበር። ምን በላው የዛ የረሃቡ ዘመን እነሱ ባለውለታዎች ናቸው። እነሱም ጋር ደግሞ ሌላ ደግሞ ስተት ነበር። እዛ ህብረት ላይ እዛ መጽሐፍ ቅዱስ ብቻ እየተባለ በመንፈስ ቅዱስ ሪቫይቫል ነበር ስደቱ። አሁን እዚህ ሲወጣ ደግሞ ቃሉ ላይ ቃሉ በገዛ ፍቃድ ሰው በስሜት ነው የሚተረጎመው ለቸርቾች ደግሞ ለእነዚህ ለነባር ቸርቾች ለመካኒስ ብቻ ሳይሆን ለእነ ሙሉ ወንጌልም ሳይቀር ንቀጥላቻ እኛ መልጣለን የሚል ቲቪ አይነት ነገር ነበረ እና ግራ ገባኝና ጫካ ገብቼ ጸሌኩ እና ምን ውስጥን ያለ ነው እግዚአብሔር ሆይ ስል አደጋኛ ሁኔታ ውስጥ እንዳለን መንፈስ ቅዱስ መሰከራለን። ወጣው ከዛ ከዛ ወጣው። ከመውጣቴ በፊት ግን ተናገርኩ መልዕክት? አደገኛ ውስጥ ነው ያለነው፣ ነው ቤት ውስጥ ነው ያለነው መስመር ለቀናል፣ ጌታ ተናግሮኛል ብዬ ተናገርኩ። ይሄ ለብዙዎች ትምህርት ሊሆን ይችላል። ከባዱ የሚያሳምሙ ፈተና። እንደውም እዚህ ጋር መጣ ተናግሬ ማላውቀው ማለት ነው በሚዲያ ላይ መሀል አስገቡኝ፣ እጅ ጭነው ጸለዩልኝና እንደውም አጋርን ትገብቶበታል አንዷ ተነሳችና ስልሳ ዘንዶ ነው ማየዋለች። እኔ ማያለሁ እኔ ማያለሁ በጣም ተጨነኩኝ። ጭንቅላቴ ሊፈነዳ ደረስ አመመኝ። ከዛ ምንድን ያልኩት እኔ፣ እሺ አስወጡት አስወጡልኝ? ስል ቢሉ ቢሉ ቢሉ እኔ አልጮህ እንግዲህ የለም ማለት ውስጥ ጮህ ይላሉ፣ በየሱስ ስም ይላሉ፣ አሰቃዩኝ ከዛ በቃ ያንተ አጋንንት አይወጣም። ሳውሉ እንደና ቁጥርቅ ይዋሉ ብላሉ ውጣ አሉና ከቤት አሶ አሁን አሶ እንግዲህ ከመካነ ኢየሱስ ወጥቻለሁ። እዚህ የተሻለ ነው የሚለው ህብረት ደግሞ አጋንንት አለብህ ብለው አባረውኛል። ያውም ስልሳ ዘንዶ አባረውኛል። ከአምቦ ጊንጪን ካወቀው ከአምቦ ጊንጪ ማለት 35 ኪሎ ሜትር ርቀት ነው። ከአምቦ ግንጭ በግሬ እያለቀስኩኝ የት እንደሚሄድ እኮ አላውቅም። ምን ሆነ ነው ይሉኛል መንገድ ላይ ማልታቴ ይላል። በቃ በውስጥ እያለቀስኩ ጌታ እንዴት ትተወኛለ? ከዛ ተመለስኩና ደግሞ እሺ ጌታን ጠይቁልኝ፣ እንደ ሳኦል እኔን የናቀኝ የተወኝ ለምንድን ነው? አልዘሙር፣ አልሰረኩ ህሊናዬ በሚያውቀው የድፍረት አጥያታው አልሰራውኝ በቃ የምታደርጉትን አድርጉኝና አጋንንቱን አስወጡልኝ ብዬ እያለቀስኩ ለምናቸው። በፍጹም አይወጣም፣ አይወጣም፣ አይወጣ፣ አይወጣም፣ የሲኦል ልጅ ነው። ከዛ አንዱ ወንድም ስሙን መጥራት አልፈልግም፣ እንደዚህ አለኝ። እኔ ግን አሳዘንከኝ አለ። ከእኛም ሳትሆን፣ ከጌታም ሳትሆን፣ ከቤተሰብ ሳትሆን ሲኦል ሲኦል ካልቀረል ለምን ወደ እስልምና ትመለሰው አዎ ሲኦል መግባት አይቀርም ለምን አትመለሰው ምን ብዬ መለስኩለት መሰለህ እኔ ኢየሱስን እስከ ያላሻ አከተለዋለሁ ሲኦል ስገባ ተከተየ ሲኦል ትከተኛለህ ብዬ እታዘበዋለሁ እንጂ ከኢየሱስ ማንም አያላቀቀኝ ማንም ለራሴ ለራሴ ይገርበኛል ለራሴ ግርም ይለኛል ስንት ሰው ይሆን በተሳሳተ ትንቢት፣ በውሸት ፈጠራ፣ በልብ ወለድ ከእግዚአብሔር ቤት ሰዎችን የወጡና በዚህ አጋጣሚ በሕይወታችሁ የተሰነካከላችሁ በትንቢት የተሰነካከላችሁ ትፈወሳላችሁ። መድኃኒታችሁን ጣሉ ተብላችሁ ልጆቻችሁ፣ የቅርብ ቤተሰቦቻችሁ የሞቱባችሁ ሰዎች እግዚአብሔር አይደለም የጎዳችሁ በእግዚአብሔር ስም የቀለዱ እግዚአብሔርን የተዳፈሩ ሰዎች ነው። እነሱን ይቅር ይበላቸውና ወደ ጌታ ተመለሱ ባካችሁ። በዚህ ሕይወት ውስጥ ስላለፍኩት ቁስሉ ይገባኛል። ግን ዛሬም በጌታ ነኝ፣ ጌታን አገለግላለሁ። ይህም መልእክት ሰዎች ሊማሩበት ይገባል። እና ትንቢት ዛሬ ማለ እግዚአብሔርም በትንቢት አገልግሎት ይሰራና መጀመሪያ አገልግሎት የተጀመረው የዛሬ ሰላሳ ሁለት ዓመት ማለት ነው። በትንቢት አገልግሎት ነው የተጀመረው። የሄድኩበት አካሄድ መሬት አፏን ተሰንጥቀ ተዋጥኝ። ሁለተኛ ትንቢት አልናገርም ብያለሁ ለአመታት ለአመታት ቢያንስ ለዘጠኝ አመታት ትንቢት መናገር አቁሜያለሁ። ይሄ ፈተና እኔ ላይ ያለፈው፣ ስለዚህ ትንቢት መስማትም አልፈልግም መናገርም አልፈልግም። ግን አዎ፣ ግን ትንቢት እግዚአብሔር ትንቢት ስጦታ እንዳለው አምናለሁ። ስጦታውን አደለም የካድኩት፣ በቃ እኔ አልፈልግም የሚል ውስጥ ነበር የገባሁት። ግን እግዚአብሔር ቸር አይደለ? ይታገስ የለ ያስተምር የለ እንደገና ቀሰቀሰኝ። እንደገና በተለይ ወደ ሙሉ ጊዜ እግዚአብሔር ሊጠራኝ ሲል እንደገና ቤተሰብማኮ የለም። ቤተሰብ ግን በዚህ አጋጣሚ አባቴ መጣ አምቦ አረጋገጠ ረገመኝና ሄደ። እናቴ መጣች፣ ወደ ቅድም ቀብሪ ዳር ነበረች አላልኩህ፣ ይዛ የደርግ ካምፕ ሲፈርስ ከዛ ወጣ ደግሞ ይሄ የልብስ ስራ ነበር የምሰራው ጅጅጋ ላይ ነበረች፣ ጅጅጋ ወሰደችኝ ከጅጅጋ ከወሰደችኝ በኋላ እዛ ልትመልሰኝ ሞከረች። አንድ ወር እዛ ቆየው። ጅጅጋ ልታስተውኝ ሞከረች። ቸርች አያሳዩኝም እንዳልሄድ፣ ግን ፈልጌ ፈልጌ ጅጅጋ ደግሞ የሙሉ ወንጌል ቤተክርስቲያን አግኝቼ እዛ ሄጄ ተገልግያል። ስለዚህ ጅጅጋ እናቴ ያልቻለችም፣ በቀጥታ ለእኔ ብላ ከጂጂጋ ወጣ አርሴ ሄደች። አርሴ ከተወለድኩበት ሀያ ሁለት ኪሎ ሜትር ርቀት ላይ በሌ የሚባል ከተማ ላይ ወሰደችኝ። በዚህ አጋጣሚ የበሌ ሙሉ ወንጌሎች ሲሰሙ እነሱም ይህን ታሪክ ያውቃሉና፣ እዛ በሌ ስሆን ብዙ ሙከራ ተደረገ። ወደ እስልምና ለመመለስ ያልተደረገ ጥረት የለምና፣ የመጨረሻ እርምጃቸው መስጊድ ውስጥ አስገብቶ ማሰር ነበር። መስጊድ ውስጥ ሆዴን፣ እጄን እንደዚህ ያሰሩ። አይ እናቴ ያውቃለች፣ አነገረቻቸው፣ ወሰደችኝ። የመጀመሪያው በእውቀት የመመለስ ነው ሙከራቸው በአስተማሪ በማምጣት እንደውም አንዱ ፈተና መጽሐፍ ቅዱስ እርስ በርሱ ይጋጫል የሚል ጥያቄ። እንደውም አረሳውም ጥቅሶቹ ራሱ አንደኛ ነገስት፣ ሁለተኛ ነገስት ምዕራፍ ሁለት ቁጥር 17 ላይና ዮሐንስ ወንጌል ምዕራፍ 3 ቁጥር 13፣ ኤልያስ በእሳት ሰረገላ ወደ ሰማይ ወጣ፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም። እርስ በርሱ ይጋጫል በላስት አርቅልን ነው። አንደኛው ደግሞ ማቴዎስ ወንጌል ላይ ይሁዳ ታንቆ ሞተ ምዕራፍ 27 ላይና አዋርያ ስራ ምዕራፍ አንድ ላይ ደግሞ ይሁዳ ግንባሩ ተሰንጥቆ ፈንድቶ አንጀቱ ተዘግፎ ሞተ። ይሄው ይጋጫል፣ ይሁዳ እንዴት ነው የሞተው? የሁለተኛው ጥያቄ አልከበደኝም። ማቴዎስም ውሸት እንደሆነ ለማድረግ ብዙ ጥረት አደረጉ። እና ሁለተኛውን ከሚቀለ ይመለስኩላቸው። ይሁዳ ሞተ ነው ያለው፣ አዋርያ ስራ ላይ ሞተ ነው ያለው። ለእኔ ግጭት አንዱ ሞተ አንዱ አልሞተም አላለም። ስለዚህ አሁን የእናንተ ችግራችሁ አሟሟቱን አገላለጹ ነው። ስለዚህ ማቴዎስ መሞቱን ነገረን፣ ያኛው ደግሞ የአሟሟቱን ፍጻሜ ነገረን። ለወደፊት ማብራራላችሁ ይሆናል አልኩኝና የመጀመሪያውን ጥያቄ ግን በወቅቱ መመለስ አልቻልኩም ነበርና ግን አንድ ቃል ገባውላቸው አሁን መመለስ አልችልም፣ ሳድግ መልሰዋለሁ አልኳችሁ እና ከዛ በዚህ ማልቻሉን ብዙና አስረው ደበደቡ። በቃ እርግጠኛ ነበሩ። እኔ ከዱላው ብዛት ከስቃዩ ብዛት መርር ብሎኝ በቃ እሺ ወደ እስልምና እመለሳለሁ። ሰውም በግድ በጉልበት ይህንን መትካል ያስገ ማለት እኔ እግዚአብሔርም አይፈልገውም። አሁን አንድ ከኛ ሰዎች ባክ ሊያደረጉ ይችላል። ወደ እስልምና ወደ ወርጦስ አናስገድዳቸውም። አደለም በዱላ በቃላት ራሱ አንድጫናቸውም። እውነቱን እንዳሳያቸዋለን፣ እንደ ሰዓቱን እናነግራቸዋለን። ግዴታ ግን የለም። የሰውን ነፃነት መጫን አደለም። በአምላክ በሰው ማያምር ሰውም ሲያደርገው አያምርም። እና ያ ትልቅ ጫና ነበረና፣ እኔም እርግጠኛ ነበርኩ ያን ቀን እንደሚገሉ። ሲያስ ነበረች እንጂ ያስደብዳቤው አካል ናት እኮ እናት እና እህት ያለች አሁን በህይወት የለች መውባ ምትባለች። እና በሌ መስጊድ እኮ የሚታወቅ ከሆነ ከተም ከተማ ሁሉ ያውቀዋል። እ መስጊድ ውስጥ ምሰሶ ላይ እኮ ነው የታሰርኩት እና ቀጠቀጡኝ። ከዛ በውስጤ መሞቴ ስለማይቀር አንዴ ጌታ ወይ መስክሬ በቃ ልሙት ነው እና መሰከርኩላቸው። አምስት ጊዜ መስገድ መንግስት ሰማያት ለመግባት ጀነት ነው ያልኩት። ጀነት ለመግባት የህልም እንጀራ ነው፣ አትገቡም። መዳም በጌታ በኢየሱስ ክርስቶስ ብቻ ነው ብዬ ተናግር ያለው ዛ መስጊድ ውስጥ መስጊድ ውስጥ ኢየሱስ ጌታ ነው ይላል ብላ እናንተ ናችሁ ያመጣችሁኝ ብዬ ደስ ከሚለኝ አገልግሎት እስከ ዛሬ በሕይወቴ ዘመን መስጊድ ውስጥ እየሱ ጌታ ነው እየተናገር መቼስ መረበሽ ነው። መስጊድ ውስጥ ሄዶ እየሱ ጌታ ነው ይባል? ወሰዱኝ፣ አሰሩኝ፣ ካዳሉኝ። እኔ ምስክርነቴን ሰጠው ኢየሱስ ጌታ ነው አልኩ። ስለዚህ በኢየሱስ አመኑ ሄጄ ያረበሽኩ ያ የለቀቁኝ አንድ ተአምር ተፈጠረ። መንፈስ ቅዱስ በሕይወቴ ላይ መጣ በዛ ሰዓት እና በድምጼ ከፍ አድርጌ በልሳን ተናገርኩ። በአዲስ ቋንቋ ተናገርኩ። በዚህ ጊዜ ነው አበደ ብለው አይምሮን ሳተ ብለው ይፈቱ። ይኸው መጽሐፉ በልሳን የሚናገር ራሱን ያንጻል፣ ምስጥርን ከእግዚአብሔር ጋር ይነጋግራል። የሌለ በዛ ውስጥ እግዚአብሔር ድንጋጤ ፈጥሮባቸው እኔን ደግሞ ከእስር አስፈትቶኛል። ያን ቀን እንደምሞት ነበር የማውቀው፣ ይኸው በሕይወት አለው እና ከዛም በኋላ እንደገና ስደት ቀጠለ ማለት ነው ይህ